አንድ ወንድ ኖርማል ከሆነ ጧት ጧት ብልቱ ይቆማል። ምክንያቶች አሉት። አንደኛ በዘበኑ ጓደኛ፣ ምንድን ነው እንደዛ? አውሬ ጋር መኖር ይቀላል። ተመችቷል። እንደኔ እንደዚህ እያሰለጠናቸው ጓደኛ አፍሮ። እንኳን ደህና ቆያችሁኝ። በጣም ጠፍቻለሁ። አቃል ነው ይቅርታ አድርጉልኝ። ከዚህ በኋላ አንጠፋፋ። አዎ፣ የተወሰነ ወቅቶች በጣም ጠፍቼ ነበረ። እንግዲህ ከዚህ በኋላ ላለመጥፋት ሞክራለሁ፣ ቻናሉ ሰብስክራይብ በማድረግ ማለት ነው። ከዚህ በኋላ እንዳንጠፋፋ ያው የእናንተ ገዛ ያስፈልገናል። የምር እገዛችሁ ያስፈልገናል ለዛሬ የተዘጋጁ አሪፍ አሪፍ ቪዲዮዎች ይዤላችሁ የመጣሁትኝ ከዚህ በኋላም አንጠፋም በጣም በሰፊው እንገናኛለን የተዘጋጁ ቪዲዮዎችንም አብረን እንመለከታለን ቻናሉን ያልተቀላቀለ ታዲያ አሁኑ ቻናሉን ይቀላቀል ቤተሰብ ያለሆነ ቤተሰብ ይሁን ቪዲዮ ከወደዳችሁ ደግሞ ላይክ ላይክ ማድረግ እንዳትረሱ ሀሳብ አስተያየታችሁን ኮሜንት ላይ ቁጭ አድርጉልኝ ቪዲዮንም ሼር ማድረግን እንዳትረሱ ትብብራችሁ አይልህን ታዲያ ለዛሬ የተዘጋጁትንስ አብረን እንመለከትና ሀሳባችንን ሼር እየተደራረግን እንለዋወጥበታለን ወደ ቪዲዮ።

እነሱ ጸዳ ባለ ፖፖ ነው የሚያሩት፣ የሚሸምት እኛ ነን እንጂ። እኛ እኮ ሽሮ ስንት ይበልተንበታል። ይህንን ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው። አተ ሰላም ነው ወይ? እባክህ፣ በዚህ በኩል እጥፍ ብዬ። እባክህ አክስቴ ቤት ሂጅ ምግብ ልብላ ብዬ ወደዛ ነው። ሌላ ጊዜ ነው ሌላ ጊዜ እንገናኛለን። አብሽር፣ ችግር የለውም። አታብሽር፣ ልትበላ አፈር አትበላ። መጣ። እጄ እራሱ አልታጠብኩም እኮ፣ ሰው ያየኛል ብዬ ብራዘር። የእኔ አይደለም እ እ ሰው ነው እዚህ ያስቀመጠው። ኧረ ይድፋ ተደፋ! ኧረ አለ ይድፋ ልትደፋ ነው መሰለኝ ብላ እየበላህ በፍቅር አብረን በአንድነት እየበላህ በለን ጉረስ

አባቴ በአትልም ይሰጠኛል እ አለ አይሄድም እ እና ያው ከወዲህ ማለት ነው። እኔ ልበላት ስመጣ የለም፣ በርዘክት አስተናግደኝ። ጀዝባ እንዳይደል ሰው ካየህ አታስቀርም። እዚያ ሱቅ መተህ ሂሳቡ ስደድ በኋላ። ሰው ካለ አታቅርቡት። አንድ ምግብ ታዞ እንግዳ ከመጣ ተሳስቼ ነው ማለት በቃ። የተሳሳተ ቦታ ነው ያቀረባችሁ። ሂሳብ እንኳን አታግዘውም ብራዘር እንዲያው የአንድ በየአይነት አይጎዳም። እንዲያው እውነቴን። ሰላም ነው አባ፣ ሰላም ነው፣ እንዴት ነው? አለሁልሽ። አንድ ነገር አስቸግረህ። እሺ፣ አስቸግረኝ። ችግር የለውም አስቸግረኝ። አስቸግረሽ፣ አንድ ገር ታጋ። እዚህ ሰፈር መስማት ለተሳናቹ ሰዎች እሺ፣ የብር ድጋፍ እያደረግን ነበር። እ ምን አልከኝ? መስማት ለተሳናቹ ሰዎች የብር ድጋፍ እያደረግን ነበር። የምትለው አይሰማኝም። ምን ያልከኝ ነው? ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር። አይሰማም የምትለው እየተሰማኝ ነበር። ባርቆብኝ ነው። አልሰማም። አለመስማት ከፈለክ አትሰማም፣ ይባርቅብሀል ማለት ነው። የጥቅም ጉዳይ ነው፣ ምናምን የሚደረግ ብራዝ፣ ጥቅም ነው። መሳሰል ነው እንጂ ተመሳሰል ለመቀበል ነው እንዴ? ይሄኛውን እኮ ነው፣ አይቻለሁ እኮ የት ነው ያየሁት? አረዛ ጋር ነው። አሁን ነው ያየሁት። ከፈለክ ና ና ሳይ። እሺ ብቻ አንተ ወሰደኝ። እኔ የፈለከው ነው እከፍልሃለሁ ነው ናኒ ልሽ በዚህ ነው፣ ተከተለኝ። ይሄ የምር እንደዚህ አይነት ሰዎች እኮ አይጠፉም። በደንብ በቃ ቅዠትን እውን የሚያረጉልህ አይጠፉም። የምር አይጠፉ፣ ጎበዝ ተዘበኑ። ጓደኛ ምንድን ነው እንደዛው ጋር መኖር ይቀላል፣ ተመችቷል።

ብራዘር እንዴት ለመዱህ ግን፣ እንዳሁን አንተ እንዴት ለመድካችሁ? አይደለም፣ ኧረ እንዴት ለመዱህ እነሱ። ከባድ ነው ከባድ ነው የፈለገ ቢሆን የዘመኑን ሰው ይሻልል። ጧጧት ብልቱ የሚቆም ወንድ ባለጌ አይደለም፣ ወይም ለግንኙነት ያለው ፍላጎት መጠን ስላጣ አይደለም። አንድ ወንድ ኖርማል ከሆነ ጧጧት ብልቱ ይቆማል። ምክንያቶች አሉት። አንደኛ በትክክል ስትረስ የሌለው እንቅልፍ ከተኛ ዳስ ፓራሲምፕቴቲክ የምንለው ነርቭ ወይም ሬስት እና ዳይጀስት የሚያደርገው ወይም እረፍት የሚሰጠው የሰውነታችን ነርቨስ ሲስተም አክቲቬት ያደርጋል። በዛ ጊዜ ብልት ይቆማል ማለት ነው። ሁለተኛ ደግሞ በእንቅልፍ ጊዜ ናይትሪክ ኦክሳይድ የሚባል ኮምፓውንድ ይለቀቃል። ያ ናይትሪክ ኦክሳይድ የብልት አካባቢ ያሉትን ደም ስሮች የማስፋት ባህሪ ያለው ስለዚህ ብልታቸው ይቆማል ማለት ነው። ሶስተኛ ደግሞ ቴስቶስትሮን ሌቭል ስፓይክ የሚያደርግበት ጊዜ አለ። በተለይ ደግሞ ጠዋት 11 ሰዓት እስተ ጠዋት ሶስት ሰዓት ድረስ ባለው ሰዓት ላይ ቴስቴስትሮን ሌቭላቸው በጣም ሀይ ስለሚሆን ብልታቸው ይቆማል ማለት ነው። በተለያየ ምክንያት ደግሞ የቀኑ ስትረስ ስለማይኖራቸውና እረፍት ስለሚያገኙ ብልታቸው ይቆማል ነው። ወንድ ጠዋት ጠዋት ብልቱ ከቆመ ብዙ አይነት ነገሮች ኖርማል እንደሆኑ ሊያሳየን ይችላል። የሆርሞን ሌቭሉ በተለይ ደግሞ ቴስቴስትሮን ሌቭሉ አነስተኛ እንዳልሆነ፣ ፕሮላክቲ ሌቭሉ ከፍተኛ እንዳልሆነ እና ሌሎች ሆርሞኑ በጣም ኖርማል እንደሆኑ ያሳየናል። ሁለተኛ ደግሞ ብልቱ አካባቢ ያሉት ደምስሮች ኖርማል እንደሆኑ ይነግረናል። ለምሳሌ መስፋት ባለባቸው ጊዜ ይሰፋሉ መጥበብ ባለባቸው ጊዜ ይጠባሉ እና ማንኛውም አይነት የደፈናቸውም ወይም ብሎክ ያደረጋቸው ነገር የለም ማለት ነው። ሶስተኛ ደግሞ ነርቭ ላይ ችግር የለውም ማለት ነው። እነዚህ ነገሮች ኖርማል ከሆኑ አንድ ወንድ በሳምንት ከሶስት እስከ አምስት ቀን ጠዋት ጠዋት ላይ ብልቱ ቆሞ ነው የሚነሳው ማለት ነው። ግን ማንኛውም አይነት ቴስቴስትሮን ያነሰ ወይም ፕሮላክቲን ከፍ ብሎ ሌሎች ሆርሞኖች የተዛቡ ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር ላይ ችግር ካለ እና ሌሎች ነገሮች ካሉ ጠዋት ጠዋት ብልት አለመቆም ችግር ሊፈጠርበት ይችላል ማለት ነው። ስለዚህ ጠዋት ጠዋት ብልታችሁ የመቆም አይነት ባህሪ ከሌለው ወይም ደግሞ ጠዋት ጠዋት መቼም ይሄ መልእክት እንግዲህ ያው ሼር ለማድረግ የፈለኩት ነገር ሌላ ነው፣ ግን እሷ ግን የብልትን ብልት ታደርገዋለች። ማን ነው የብልትን ፓርት ትምሮ ላይ ብልት ታደርገዋለች። ለማንኛውም እንግዲህ ያው ዝም ብሎ እየተጋደመ ለሚያስቸግራችሁ ቀባዬ ሁለት መቶ ብር ዝርዝር አለ እንዴ? ዝርዝር የለም። የምን ዝርዝር ነው ያለ? እሺ በቃ አንድ ብሯን ከረሜላ ስጠኝ። ይኸው ከረሜላ። እሺ ይኸው ራሱ እንደዛ ነው። እሺ ይኸውና መልስ ሳንቲም ካልጠፋች እውነት ችግር ነው። በጣም ተቸግረናል ይመስለኛል። ለአሁን አሁን ግን ትንሽ ቀዝቀዝ ብላለች። ይህቺም ሳንቲም እንግዲህ እየጠፋች ሆን አላቅም፣ ለሌላ አላማ ዋለ ነው መሰለኝ አደረ። ይህንን መልስ እንዳትሰጡ ይለን ምራሱ። ባለሱቆች እያያችሁ ከሆነ ይህንን ሳንቲም መልስ ብላችሁ እንዳትሰጡን፣ የምር ነው ዩ የህክም ማለት እንትን ከማለታችን በፊት የህክምና ፓርት ነው ወይስ ምንድን ነው አላማው? ወይስ እኔ እንዳሰብኩት ነው? እንዴት አሰባችሁት? እስኪ ኮሜንት ላይ ምንድን ነው ማለት የጤና ባለሙያዎች ካላችሁ ወይም የምታውቁ ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እንዲ አባቴ ከታጠብክ ስንት ዓመት ነው ስንት ዓመት ሆነ ከታጠብክ? ግን በአንዴ አይነጣም። እርግጠኛ እርግተኛ ነኝ በአንዴ ታጥቧ አይደል እኮ እንደዚህ አራግፈ አራግፈ። ግን መጨረሻ መልክህን ማየት ፈልግ ነበረ። ምር መጨረሻህም ማየት ፈልግ ጌሾ ወቀጣ በርበሬ ነው በርበሬ ነው በርበሬ ነው ወቀጣ ንም ሰው አይነት እዚህ ቪዲዮ ላይ እኔን ያስገረመኝ ነገር ከጅብ ጋር እንዴት እንዴት እንዴት ማለት፣ ከጅብ ጋር እንዴት እንዴት ፊት ለፊት ተፋጠጡ። ውሻና ጅብ። ቆይ በነገራችን ላይ ቆይ እኛ ብቻ ነን እንዴ መስማማት ያቃተን? እንደዛ እንደዛ ነው የመሰለኝ። የምሬን ነው የምላቸው። ኧረ እባክህ እባክህ ቴክኖሎጂ ቴክኖሎጂ ቴክኖሎጂ አይሰደንህም። ቴክኖሎጂ አይሰደንህም። ቴክኖሎጂ ለዛ እኮ ነው ባዶ አንገታችንን የምንሄደው። ባዶ አንገታችንን የምንሄደው እኮ ለእዚህ እኮ ነው። የት የት እናደርገዋለን? አሁን እኮ ከባድ ነው። አይ ጓድ፣ ጓድ፣ ጓድ የበራ ጓድ፣ እንዴት ነው? ወደ ሀጂ ሰላም ነው? ተው፣ ተው፣ ተው፣ ተው፣ ተው፣ ተው። ምንድን ነው ረብታ እንደ ይገዛል። አዎ፣ ምን መሰለህ? እሺ፣ ጠዋት ከእንቅልፌ ስነሳ እ። ስራ ረፈድኩኝ እሺ ከዛ ወደ መስሪያ ቤት ሲሄድ የስራ መልቀቂያ ደብዳቤ ተሰጠኝ እሺ ከዛ በዛ ተናድጄ ወደ ቤት ስመጣ ባለቤቴን ከወንድ ጋር ተኝታ አገኘዋል በስመ አብ ወመንፈስ ቅዱስ አዱ አምላክ አሜን አይከብድም ታዲያ በጣም በጣም እንጂ መኖር ምን ይሰራልኛል ብዬ እሺ ራሴን ላጠፋ አዘጋጀሁትን መርዝ እሺ አንተ ጨለጥከው አትቅለብለቡ እንዲህ ነው ለሰው የተዘጋጀ ምንደዚህ ሳታስቡ ሻታ ረጉታላችሁ። አትቅለብለቡ፣ አስፈቅዱ። ምንድን ነው ቅድሚያ ስሙ የሚቀድመው? የሚቀድመውን እናስቀድም። አንድ ውስድ ያዋለሆን ለማንኛውም ለዛሬ የተዘጋጁት ሄደን ይመስል ነበር። አይሁብ ዘናፈታ እንዳላችሁበት የሚያስተምሩ ነገሮች እንደተማራችሁበት በማሰብ ቀጣይ በሌላ ቪዲዮ እንገናኛለን። ቻናሉን ተቀላቀሉ። ቀጣይ ቪዲዮዎችን እንግዲህ እንድታዩት እየጋበዝኳችሁ እኔ ለዛሬ ዘናፈታችኋለሁ። በቀጣይ ቪዲዮ እስከሚገናኝ ድረስ ቻና